ደህናናችሁ ወይ ወገኖች ኢትዮጵያውያን ሀገር ወዳዶች ሀገር ወዳዶች ሲባል እንግዲህ ከዘር ፖለቲካ ነጻ የሆናችሁ ከዘር ድርጅት ነጻ የሆናችሁ ኢትዮጵያን ብቻ የምታስቀድሙ ጤና ይስጥልኝ ይላሉ ደህና ናችሁ ወይ እነዚህን አዝማሪዎች እንግዲህ አዝማሪዎች ያልኩበት ምክንያት በጥንት ዘመን አዝማሪ እንደ ስድብ የሚቆጠር ነው ከደርግ ዘመን ጀምሮ ግን አዝማሪነት የተከበረ ስራ ነው እኔ ግን እነዚህን ወደ ጥንቱ አዝማሪነት ነው የምወስዳቸው። በአፄ ቴዎድሮስ ዘመን አንድ አዝማሪ እሳቸው ሀገር ሲያቀዱ በሆነ መሸታ ቤት በግጥም ይሸውትን ይላቸዋል፣ ይሰድባቸዋል አፄ ቴዎድሮስን። አፄ ቴዎድሮስ ድል አድርገው ሲመለሱ ነገሯቸው። አንድ አዝማሪ አለ እንደዚህ እንደዚህ ተብሎ ሲነገራቸው እንግዲህ መጽሐፍ ላይ ነው አፄ ቴዎድሮስ ከቀዳማዊ ሥላሴ የሚል መጽሐፍ ላይ ነው ይሄ ታሪክ ያለው። እና አፄ ቴዎድሮስ በጣም ተናደው ይሄ ነው አው አትበል፣ እንዴት ሰድበኸኛል ምናምን ሲሉት በግጥም ዱላ ይገባኛል አላቸው። ቅጣትህን ምረጥ አሉት። ዱላ ይገባኛል አለ። በዱላ ተደብድቦ ሞተ ይላል መጽሐፉ። እነዚህ ጠቅላላ እዚህ ከአብይ አህመድ ጋር ድሮም እንደ ሰራዊት ፍቅሬ ከንትና ጋር ሲወዘውዙ ነበር ከመለስ ዜናዊ ጋር ህዝቡ ግን ውጉዝ ከማሪዎስ ብሏቸው ነበር አሁን ደግሞ ምንጃ እንግዲህ ቆራጥ ህዝብ የለም እንግዲህ በሀገር ላይ ደባ ከሰሩ ወንበዴዎች ጋር የሚተባበርን መቅረብም የሚያዘጋጁትን ሙዚቃም ሆነ ቲያትርም ሆነ አለማየት አመፃ አድርግ ሙዚቃውንም አለ መግዛት የሚያሳትሙትን ሲዲ ወደ ጋርቤጅ መጣል። በቃ ምንም ላ ይሄ ኢትዮጵያ እኮ ለውጥ ነው የሚያስፈልጋት። አሁኑ የሙዚቃ የምና ለለውጥ የሚሆን ዝፈኑ። እኔ እኮ በጣም የሚገርመኝ ለለውጥ የሚሆን ዝፈኑ፣ ካልፈራችሁ ሀገራችሁ ከወደዳችሁ። ከፈራችሁ ደግሞ ዝም በሉ። ቴዲ አፍሮ ኢትዮጵያዊነት በጣም በተጣጣልበት በተረሳበት፣ እንዲረሳ ፕሮፓጋንዳ በተሰራበት ዘመን ስንቴ ሞትልሽ ለክብርሽ ዘብ አድረው ብሎ ዘመረ። ጎበዝ እነዚያውን አንዱ አይታችሁታል? ዋው የሚል አለ፣ ሳክስፎን ተጫዋች ነገር ነው፣ ብዙ ቪዲዮ ላይ ያየሁት። እንደገና የሆነ ፍንጭት ደግሞ በፈገግታ በደስታ ባአዊ ፕሮፓጋንዳ አንዱ ወረቀት ተሰጥቶት የሚያነብብም አለ። ካሙዙኑም ደሞዙ ምትሉት ኢትዮጵያ አገሬ ዳይረል ፍስፍስ የማይረቡ ሰዎች ላይ ወደቅሽ ወደቅሽ። እውነቴን ንብላችሁ ያሳዝናል። እሱ አሁን ተጨንቆ አብይ አመት ተንገዳግዷል። ኮ ፊፍቲ ፐርሰንት ነው ኮ በቆመናው ይቀረው ብልጽግና ሃምሳ ፐርሰንት ረዲ ወድቋል። ሃምሳውን ፐርሰንት ደግሞ ገንድሶ ለመጣል ነገሩን እያበላሹ ዋሉት እነዘመነ ካሴ ናቸው። ከአማራ ፋኖነት ውጡና ኢትዮጵያ ፋኖነት ግቡ። እምቢ እዛው ጫካ ውስጥ ተቃጠላ እንግዲህ አሁን ኢትዮጵያ የሚያስፈልጋል ኢትዮጵያ ፋኖ፣ በሀገር ውስጥ ያለው ሀገር መከላከያ ሰራዊት ነኝ ምናምን የምትለው ሁሉ አብይ አህመድን በመፈንቅለ መንግስት ቢሆን በምንም አውርደ፣ ኢትዮጵያ የሽግግር መንግስት ያስፈልጋታል። ኢትዮጵያ መልቲ ፓርቲ ሲስተም ያስፈልጋታል እንጂ የዘር ድርጅት ኢትዮጵያ ውስጥ እንዳራሪ ውስጥ የተወገዘ መሆን አለበት። እሱ አሁን ስለጨነቀው አንዴ ሐኪሞችን አንዴ መምህራንን እየጠራ አግዙኝ ምንትሴ ምናምን ገንዘብ የለም ምንትሴ ይላል። አለ ገንዘብ ኢትዮጵያ ውስጥ አለ። ይሄ ከአይኤምኤፍ የምትበደሩት ይሄ የሚሰራው ጥፍጥፍ ጥፍ ህንፃ ስንት ቢሊዮን ገንዘብ የምታወጡበት። መጀመሪያ የኢትዮጵያ የሚያስፈልገው ዳቦ ነው። ብልጭልጭ ፎቅና ብልጭልጭ መብራት ቢገጣጥም ናቲንግ፣ በተራበ ህዝበ መሀል ምንም የሚጠቅመው ነገር የለም። ነጻነት ኖሮት በጎጆ ቤት ውስጥ መኖር ትልቅ ነገር ነው። እና ጎበዝ እኔ ብዙ አልናገርም። እነዚህ ጠቅላላ በአፄ ቴዎድሮስ ዘመን በዱላ የተደበደበ የለም። እንደሱ ይገባቸዋል። ማፈሪያ ማፈሪያዎች ናቸው። ዝም ብለህ በአዝማሪነት እየሰራ እራስህን ትበል ወይ ደግሞ በስራ ፈጠራ ሌላም ሌላም ነገር ስራ በጣም የሚያሳዝነው እውነቴን በጣም በቃ እነዚህ እኮ እነሱ የተለየ ነው ስብሰባው እነዚህ ለጅራት ነው በቁላት ነው ነደ በቀደም ሲቀባጥር ነበር እነ ሰራዊት ውቅሬ ከበለ ዜና ጋር አሁን እዚህ ቦታ ላይ ሳይኖር ይቀራል አይቀርም መደመር ብሎ ሲጠራ እኳ ያኔ የመጀመሪያ ተደማሪዎች ቤተ መንግስት ድረስ የተጠሩት እነዚህ የቲያትርና የዘፈን ባለሙያዎች ናቸው። አሁንም በዚህ ስብሰባ ላይ የሚያወዱት ሰምቻለሁ። ባለጌዎች ናችሁ፣ ባለጌዎች በኢትዮጵያ ሕዝብ ላይ ነው የምትቀልዱት። በዚህ ንግግራችሁ ለፍርድ መቅረባችሁ አይቀርቡ ወደፊት ድል እየበቃ አሁን አሁን ሀምሳ ፐርሰንት ተነቃድቋል። ግልጽ ግና ሊደፋ ነው። ግን እንዳይደፋ ትልቁ ሳንክ የሆነው የአማራ ፋንዶች ናቸው። አማራ ፋንዱ አማራ ፋንዱ ምትሉ የኢትዮጵያ ፋኖ ብካላችሁ የሀገር መከላከያ ሰራዊቱም ከእናንተ ጋር ይሆናል። ህብረ ብሄር ትግል እንጂ በአንድ ብሄር አንድ ሌላውን አሸንፋሉ፣ አይሰራም በምንም ተአምር። እና እናንት ማፈሪያዎች፣ እናንተ አዝማሪዎች በድሮ አጠራር ማለት ነው፣ ዝም ብላችሁ አትቀባጥሩ። ጅራት በቁላጥ ያሳፍራል። ህዝብ ይጠላችኋል ኳ። አሁን ሙዚቃ ብታወጡ ብትሉ አንድም ሰው አይገዛችሁም። ይሄን እወቁ። አድማ ይደረጋል። እያስተባበርን ነው። ማንኛውም የኪነት ባለሙያ እንደዚህ ዘፈን አወጣ ከተባለ በዚህ ስብሰባ ላይ ከተገኘ ዜሮ ዜሮ ብትሆኑ እና ጎበዝ፣ ትግሉ ይቀጥላል። ኢትዮጵያ ትቅደም። አመሰግናለሁ።